ሰላም ውዴት ጌቱ ቤተሰቦቼን ላይፍ ናችሁ። እኔ በጣም ደህና ነኝ። ዛሬ ደግሞ ስለ አንድ ነገር ላወራችሁ ነው የመጣሁት ማለት ያው የተሰማኝ ነገር አንድ ነገር ልነግራችሁ ነው። እሱም ስለ ጸሎት እና ቪዲዮን እስከ መጨረሻው ከተከታተላችሁ ጥቁም ነገር ታገኙበታላችሁ ብዬ አስባለሁ። የሆነ ሰዓት የሆነ ነገር አጋጥሞ የሆነ ፈተና ውስጥ ገብቼ ጸሎት አቁሜ ነበረ እና በቃ ምንም አይነት ጸሎት አልጸልይም ነበር። በቃ ሁሉንም ነገር እርግፍ አድርጌ ትቼ ነበርና ያጋጠመኝን ያጋጠመኝ ነገር ልነግራችሁ ነው። በጣም ኃይለኛ ችግር ውስጥ ገባሁኝ። ከዛ የበለጠ ከነበርኩበት ችግር የበለጠ ትልቅ ፈተና ውስጥ ደግሞ ገባሁኝ። ማለት በቃ ሊነገረኝ የማይችል በቃ በጣም ከባድ ፈተና ውስጥ ገባሁኝና እሱ ብቻ አይደለም በነገራችን ላይና ስተኛ በህልሜ በጣም የሚያስፈራ ቅዠት ነበር። ማለት ማለት ይሄ ህልም ሆኖ በቃ የሚያስፈራ አይነት ህልም ነው ማየው የነበረው ማለት ነው። እንደ ቅዠት አይነት ነገር ማለት ነው። እና እጅግ በጣም የሚያስፈራ ማለት ነውና ለነፍስ አባት የነገርኳቸው በጣም ይሄ ነገር ሲደጋገምብኝ፣ እንደዚህ እንደዚህ አይነት ነገሮች እያየሁኝ ነው ምናም ብዬ ነገርኳቸውና እሳቸው ያሉኝ በጣም ደስ የሚል አንድ ንግግር ነበር የተናገሩኝ። እና ያንን ለእናንተ ይጠቅማቸዋል ብዬ ነው ያችን ነገር ለመናገር ነው። እና ምንም ቢሆን እናንተ እኔ መመክራችሁ ምንም አይነት ፈተና ውስጥ ብትሆኑ፣ ምንም አይነት ችግር ውስጥ ብትሆኑ ባካችሁ ጸሎት እንዳታቆሙ። እውነት በህይወታችን ውስጥ ትልቁ ነገር ጸሎት ካልጸለይን በህይወታችን ውስጥ በጣም ከባድ ፈተና ነው። ያለ ጸሎት እኛ ምንም ነን። ከእግዚአብሔር ጋር የምንገናኝበት ነውና ጸሎት። ጸሎትን ማቆም እንደሌለብኝ ነው እኔ ተማርኩኝ ማለት ነውና ያው እሳቸው ያሉኝ በርሽን ዘግተሽ እንደምታኝ ሁላ ጸሎትም እንዴት ነው፣ በርስ አይዘጋ። ማንም ሰው ይገባል ሊወጣል አይደለም። ስለዛ ጸሎትም ካላደረግን የሰይጣን መግቢያ መውጫ ነው። ምን ሆነ ነው በቃ በሩ ክፍት ነው። ጸሎት ማለት ከእግዚአብሔር ጋር የሚያገናኘን ትልቅ መሰላል በነገራችን ላይ። ከዛ ያለፈ ደግሞ እንደዚህ የምናየው የሚያስጨንቀን ነገር በህይወታችን ውስጥ እኛ ማናየው ነገር ብዙ ነገር አለእና እግዚአብሔር የሚያሳልፈን ማለት ነው እና ጸሎት በር ነው። ማንም ሰው ማለት በሩን ሳይዘጋ መተኛት እንደሌለበትም ጸሎት ሳናረግ ተኛል ያው ሁሉም ሰው ይገባል ሊወጣል ማለት ነው። ሌባም ይገባል፣ አውሬም ይገባል፣ የተለያየ ነገር ይገባል፣ ክፍት በሆነ ነገር ማለት ነው። ስለዛ ግን ጸሎት በር ነው። ጸሎታችንን ካደረግን ማንኛውም ነገር ወደኛ የት ሊገባ አይችልም ማለት ነው። ስለዛ እቺን በቃ ደስ የምትል አነጋገር ነገሩኝና በቃ እኔ ማለት የቱ ጋር እንዳለው ራሴን አወቅኩ ማለት ነው። ስለዛ ያ ነገር ደግሞ ሊቆምልኝ የሚችለው። ይህንን ነገር ሳድርግ ነው ማለት ነው። ጸሎቴን ስጸልይ በሬን ዘጋው ማለት ነው። አጥሬን አጠርኩ ማለት ነው። ማንም ሰው ወደኔ ህይወት ሊገባ አይችልም ማለት ነው። የትኛውም ነገር እየመጣ ሊያቃዣኝም ሆነ ሊያስፈራራኝ አይችልም ማለት ነው። ስለዛ ምክንያት አድርገን ጸሎትን መተው የለብንም። እግዚአብሔር እኛን ይጠብቀናል። ስለዛ ጸሎታችንን፣ ከእግዚአብሔር ጋር መገናኛችንን ማጣት የለብንም ለማለት ነው። እንግዲህ እንደ እኔ ትልቅ ፈተና ውስጥ የገባችሁ ሰዎች ጸሎት ላቆማችሁ ሰዎች ይሆናል ብዬ ስላሰብኩኝ ነውና፣ በፍጹም በፍጹም ጸሎት ማቆም የለብንም፣ በፍጹም የጸሎት ኃይል እጅግ በጣም በጣም ከባድ ነው። በጣም በቃ እውነት ቆሜ ለመሄዴ፣ እኔ ለካ ጸሎት ምንም ኃጢአተኛ ብሆንም የምጸልያት ጸሎት ከእግዚአብሔር ዘንድ ትሰማል። እውነቴን ነው እምላችሁ እግዚአብሔርን ከጸሎት መራቅ ማለት እራሳችንን በቃ እንዴት ነው፣ እሳት ውስጥ መጨመር ነው። የሚነድ እሳት ውስጥ እንደመግባት ነው። እኔ ያየሁት ማለት ነው እና በጣም ብዙ ነገሬ ነው የተበላሸብኝ። እግዚአብሔር ይመስገን፣ እግዚአብሔር ስለሚወደኝ በጊዜ ይህንን ነገር እንዳውቅና እንድወጥ አድርጎኛል እና እንግዲህ ዛሬ መልክቴ የዛሬ ለመናገር ያሰብኩት ይህንን ነው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ ቤተሰብ ሆኑ ስለተከታተላችሁኝ እጅግ እጅግ እጅግ አድርጌ አመሰግናለሁ በቀጣይ ሌላ ቪዲዮ እስከምንገናኝ ድረስ ቻው